ዛሬ የምንነጋገረው አንድ እጅግ በጣም በገረመኝ ነገር ላይ ነው። መግረም ብቻ አይደለም፣ ብዙ ጊዜ ነው የሚገርመኝ። ይህ ነገር ከልጅነት ጀምሮ አነበዋለሁ አነበዋለሁ ሀሳቡን አየዋለሁ አየዋለሁ ሰዎቹን እታዘባቸዋለሁ። ሲገርመኝ ነው የኖረው ለብዙ ጊዜ። በጣም የሚገርመኝን ሀሳብ ዛሬ እንነጋገር። በጣም ሞኝ ሰዎች ግን በጣም ገናናነን ብልጥነን እንዲሁ በጣም ሀያልነን ማንም አይደርስብንም ብለው ያደረጉት ነገር ግን በጣም የወደቀ ቀሽም የሆነ ነገር ነው እና ሁሌ እስቃለሁ በዚህ ነገር። ነገሩንም ሁሌ እመረምረዋለሁ፣ ያስገርመኛል። እሱን ነገር እንነጋገር። ሐሳቡ ያለው በማቴዎስ ወንጌል ምዕራፍ 28 ላይ ነው። የማቴዎስ ወንጌልን ምዕራፍ 28 ከቁጥር 11 እስከ 15 ያለውን ስናነብ አንድ የሚገርመኝን ነገር አያለሁ። ሁልጊዜም ሁሌ ነው የሚገርመኝና ይህን የሚገርመኝን ነገር ላካፍላችሁ ወይም ይህንን የሚገርመኝን ነገር በጋራ እንዴ እንደዚህ ነው እንዴ ብላችሁ በደንብ እንድታዩት ነው። ወደ ሕይወታችንም አምጥተን የበላይነትን እንድታገኙ ነው። በክፋት ላይ፣ በአድመኞች ላይ፣ በአመፀኞች ላይ በሌላ አይደለም። ይሄ በምስኪን ሕዝብ ላይ በወገናችሁ ላይ አይደለም። በመሠረቱ ባለፈውም ተናግሬአለሁ። ኃያል መሆን ማለት ሌሎች መረጋገጥ ማለት አይደለም። ኃያል መሆን ማለት ሁሉን መረዳትና ክፋትን ማስወገድ፣ በጽድቅና በእውነት መኖር ማለት ነው። ይሄ የሆነው ከትንሣኤ በኋላ ነው። ከትንሣኤ በኋላ አንድ ነገር ተከናወነ። ምንድን የተከናወነው? ባጭሩ ወደ ጉዳው እንሂድና የመጽሐፍ ቅዱሱ ክፍል የማቴዎስ ወንጌል ምዕራፍ 28 ቁጥር 11 ላይ ምንድነው የተደረገው? ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ከመስቀል ላይ ወርዶ ከተቀበረ በኋላ አርብ ምሽቱን ማለት ከተቀበረ በኋላ አይሁድና የቤተ መንግሥቱ ሰዎች ተማክረው ጦር ተመደበ። ወታደር ያዘብ ምንድነው ስራው ከተባለ ምናልባት እነሳለሁ ብሏልና እንዳይነሳ ነው። የመጀመሪያው ሀሳቡ ራሱ ጤነኝ አይደለም። በጣም ነው የሚገርመኝ። ኢየሱስ የሚነሳው እንዴት ነው የሚለውን ሰው እንዴት አያገናዝብም? እሺ ቢነሳ ምን ሊያርጉት አሁን በጥይት ሊመቱት ነው እንዴ? ከትንሣኤ በኋላ እኮ የሚመታ ሥጋ አይኖረው ካልፈቀደ በቀርም የሚገለጥና የሚዳሰስ የሚታይ ሥጋም አይኖረው። ምክንያቱም ከትንሣኤ በኋላ ያለ ሥጋ እሳት የለበሰ ሥጋ ነው። ኃይል ያለው ሥጋ ነው። ትንሣኤያችንንም እግረ መንገዳችንን በደንብ እናጢ ነው። ኢየሱስ ክርስቶስ የተነሳው ትንሣኤ የሱ ብቻ አይደለም፣ እኛም አብረን የተነሳ ነው ትንሣኤ ነው። አሁን ያለነው እኮ በዘመነ ትንሣኤ ነው። ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ያለውን ዘመን እየኖርን ነው ማለት። በመንፈስ ቅዱስ አሰልጣኝነት እየተማርን፣ በመንፈስ ቅዱስ ጠባቂነት እየተጠበቅን፣ በመንፈስ ቅዱስ አጋዥነት እየተመራን የምንኖረው ዘመን ነው ይሄ ዘመን። የእውነቴን እኮ ነው። እንደዚህ ዘመን ትውልድ እድለኛ የለም፣ ግን ተጠቅመንበት አናቅም። መቼ እንጠቀማለን? ምንም ማቀው ነገር የለም የተጠቀምንበት ግን አይደለም። የሚገርመው ነገር ከትንሣኤ በኋላ ያለው ዘመን በሙሉ የትንሣኤ ዘመን ነው። የመንፈስ ቅዱስ የአገልግሎት ዘመን ነው። መንፈስ ቅዱስ ምድርን የሚያሰለጥንበት ዘመን ነው። ማንም ሰው ግን ልቡን ከፍቶ በመንፈስ ቅዱስ እየሰለጠነ ግን አይደለም። አሁን በጣም ጥቂቶች ናቸው ይህን ያደረጉት። ኢየሱስ ክርስቶስ ተነስቷል እንዳይባል ጦር መደቡና መቃብሩ እንዲጠበቅ አደረጉ። መቃብር አይጠበቅም። በመሰረቱ አንድ ሰው ሞቶ ከተቀበረ በኋላ መቃብር አይጠበቅም። ያው በሀገራችን አንዳንድ ልማድ ለየት ያሉ ሰዎች መቃብራቸው ይጠበቃል። ለምን? ሌላ አሰራር ስላለው ነው እሱ። ብዙ ሰዎች ከአንገት በላይ የሰዎችን አስክሬን ወስደው የሚሰሩ ስራ ስላለ ነው። የሰው አንገት የሞተ ሰው አንገት ይወሰዳል። እነዛ በጣም ሌላ ስራ የሚሰሩበት በጣም ቆሻሻ ሰዎች ናቸው። ከክፉ መናፍስት አሰራር ጋር የተያያዙ ናቸው። በሌላ በኩል ደግሞ ከሌላ አራዊት ጋራ ወይም ከአውሬ ጋራ ደማቸው ግንኙነት ያላቸው ሰዎች ሲሞቱ መቃብራቸው ተፈንቅሎ ተመልሰው ምን ይሆናሉ? ጎስት ይሆናሉ። የተሰወሩ ስጋ የለበሱ መንፈስ ሆነው ምድር ላይ ተንቀሳቅሰው የሚሰሩት አሰራር አለ። እሱ ሌላ ጉዳይ ነው፣ በሌላ ጊዜ እንነጋገርበታለን። እሱን ትምህርት ብዙም አስፈላጊ ነው ብዬ አላስብም። እንደ መረጃ ካወራ ነው፣ ግን እንደዛ አይነት ነገር አለ። ግን ታሪኩን ለማወቅና መረጃውን ለማወቅ ካልሆነ በስተቀር ብዙም ለሕይወት የሚጠቅም ነገር አይደለም። እንደዛ አይነት ነገር ግን ያው ኢትዮጵያውያን ወይም አጠቃላይ የሰው ባህሪው እንዲወጣ ያሉና ደበቅ ያሉ፣ ይሄ የመናፍስቱን ነገር ማወቅ ስለሚፈለግ አንዳንድ ሰው ሊያውቅ ይፈልጋል። እና ፍላጎቱ ካለ ሀሳቡ ካላችሁ የመስማት ልሰራው ይችላለሁ። ግን እኔ ብዙም ፍላጎት የለኝም። ከመቃብር ተነስተው በስውር ስለሚሰሩ ሰዎች ላወራ አልፈልግም፣ ምክንያቱም ማይረባ ነገር ስለሆነ። በአጭሩ ግን እንዲህ አይነት የተለየ ጉዳይ ካልሆነ በስተቀር መቃብር አይጠበቅም። የኢየሱስን መቃብር ግን አስጠበቁት፣ ከመፍራታቸው የተነሳ ከመጨነቃቸው የተነሳ በነገራችን ላይ ክፉ የሰራ ሰው ሲጨነቅ ነው የሚያድረው። መጥፎ ያደረገ ሰው እንቅልፍ የለው። ለሌሎች አዝኖ ይመስላል። በቃ አካባቢ ይጠበቅ፣ ጦሩን አዝምቱ፣ በቃ ከተማዋ ትዘጋ። በዚህ ይሄን ያህል ሺ ጦር በዚህ ይሄን ያህል ጦር ይመደብና በቃ ትጠበቅ ሲል ህዝቡን የሚጠብቅ ነው የሚመስለን ግን አይደለም። ከጭንቀቱ ለማረፍ ጦሩን የሚያሰማራው አካል ስለጨነቀው ነው። ብዙ ጊዜ ህዝቡን ለመጠበቅ ከተማዋን ለመጠበቅ አይደለም፣ ራሱን ለመጠበቅ ነው። አይሁድ የራሳቸውን ስጋትና ፍርሃት፣ ጲላጦስም የራሱን ጭንቀት ለመደበቅ ጦር መደቡና ሲጠብቁ አደሩ፣ ዋሉ፣ እየተፈራረቁ ጦር ሲጠብቅ እየተፈራረቀ ነው ወይ? ወጥ ግዳጅም ተሰጥቷቸው ይሆናል። የተጻፈ ነገር የለም። በጦር በወታደር አስጠበቁት፣ ወይም ሎሌዎች እንዲጠብቁ በመቃብሩ ስፍራ ተቀመጡ ነው እንጂ የሚለው ፈረቃ አደረጉ አይልም። ግን እንደ ጦር ስርዓት የድሮውና የሆኑ አንድ ላይ ሆን ይችላል፣ በእርግጥ ጦር እየተፈራረቀ ነው ወይም ወታደር እየተፈራረቀ ነው የሚጠብቀው። በእኛ ዘብ የሚባለው አለ በተለምዶ ዋርዲያ የሚባለው ማለት ነው። በጦር ውስጥ ይጠብቃል። ጠበቁ። ቅዳሜ ዋለ አደረ። ሌሊቱን የእግዚአብሔር መናፍስት መላእክት ማለት ነው በስፍራው ወረዱና የመቃብሩን ድንጋይ አንከባለው ጭፍሮቹን በተኗቸው። እንደ ሞት ሆኑ፣ ሬሳ ሆኑ። ከዛ በኋላ ከእንቅልፋቸው ሲነቁ ወይም ራሳቸውን ከሳቱበት ሲባንኑ መቃብሩ ክፍት ነው፣ ኢየሱስ መቃብሩ ውስጥ የለም። ምን ይሻለናል አሉና አንገታቸውን ደፍተው እየተጨነቁ እየፈሩ ወደ ከተማ መጡና መጀመሪያ የነገሩት ለጦር አዛዡ አይደለም፣ ዋርዲያ ያወጣውን የመደበውን ተረኛ መኮንኑን አይደለም ያማከሩት፣ ወደ አይሁድ ሽማግሌኖች ነው የመጡት። ዋነት የጉዳዩ ባለቤት እነሱ ስለሆኑ ከኢየሱስ ጋር በነገራችን ላይ ከጲላጦስ ጋር አይደለም የተያያዘው። ከሳሹ ጲላጦስ አይደለም፣ ከሳሹ ቤተ መንግስቱ አይደለም፣ ቤተ ክህነቱ ነው። የሚገርመው ኢየሱስን ብዙ ዓመት የጠበቀው ቤተ ክህነቱ ነው፣ የከሰሰውና ያሰቀለው ደግሞ ቤተ ክህነቱ ነው። ጥሩ ስራ አስፈጻሚ ነው ማለት ነው። መጥተው ሲያወሯቸው ምን አሏቸው? በቃ የለም አሏቸው። አዎ እንዴት ሆነ? ነገሯቸው፣ የሆነውን ነገሯቸው። ነጫጭ ልብስ የለበሱ በጣም የሚያስፈሩ ብርሃንን የተሞሉ ግን በጎነት ያላቸው ኃይላት መጥተው እኛ እንደ ሞትን ሆንናሉ እና ድሮስ፣ ምን ልታደርግ ነው የእግዚአብሔር ፊቱ ተገልጦ፣ የእግዚአብሔር እጁ ተዘርግታ፣ የመላእክት ሰይፍ ተመዛ። ድሮስ ምን ልታደርግ ነው? አንተ የያዝከው ሰይፍ፣ የያዝከው ቆመጥ፣ የያዝከው ዱላ እቃ ይሆናል፣ ተራ እቃ። እንደ ሰም ቀልጦም መሬት ሊጋገር ይችላል። ይውልህ ምንኛውም ኃይል የትኛውም ነገር በእግዚአብሔር ፊት አቅም የለም። ማወቅ ያለብን ይሄን ነው። ትንሣኤውን ለመደበቅ ብርሃኑን ለመሸፈን ጥረው ወታደር አስቀምጠው ነበር። ወታደሮቹ አስከሬን ሆኑ፣ ሬሳ ፌንት ሰርተው የሉም። በነገራችን ላይ ያ ጦር ሲመደብ ባለፈውም ይሁዳ አሳልፎ በሰጠው ጊዜ ኢየሱስን ሊይዙት የመጡት ዝም ብለው አይነት ሰዎች አይደሉም። ብዬ ተናግሬ ያለው የተደራጀ ኮሚቴ ነው፣ የሚይዝ ኮሚቴ ማለት ነው። የሚያጠቃ የሚያፍን ኮሚቴ ዝም ብሎ ሰው አይደለም፣ ጠንካራ ሰው ነው። ለምን የኢየሱስን አቅሙን ያውቃል። ወደ ወታደሮቹም ስንመጣ በእርግጠኝነት የኢየሱስን መቃብር ይጠብቁ የነበሩ ዝም ብለው ተራ ወታደሮች አይሆኑ፣ በጣም የተመረጡ ናቸው የሚጠብቁት። ዝም ብለው እንደ ነገሩ በሉ ሂዱ ብሎ የሰፈር አይነት ፖሊስ የዱላ ምናምን ያዝ አይጠብቅም። ጠንካራ ሰው ነው፣ ንቁ የሆኑ እንቅልፍ ማይጠላቸው ምናምን እንደዛ ናቸው። አነቃቂ ነገር ካለም እየበሉም እየጠጡም ሊሆን ይችላል እንቅልፍ እንዳይዛቸው ግን። ምናሉ ወደ ካህናቱ ወደ አይሁድ ሽማግሌ ወደ ሰቀሉት ኢየሱስን አሳልፈው ወደ ሰጡት እነዛ አእምሯቸውና ልባቸው ወደ ጠፋው ሸንጎ መጡና እንደዚህ አይነት ነገር ተፈጠረ። ምን ይሻለናል? የለም መቃብሩ ባዶ ነው። ምንድን ነው የሚሻለን አሏቸው። ብዙ ገንዘብ ሰጧቸውና ምን አሉ? እኛ እንቅልፍ ይዞን ሐዋርያቱ መጥተው ከመቃብሩ ላይ ድንጋዩን አንከባለው የኢየሱስን አስከሬን ወሰዱት በሉ አሏቸው። ከዛ ወታደሮቹ ምን እንዴት ሲሉ በቃ ገንዘብ ሰጧቸው። ገንዘብ የማይሰራው ነገር የለም። እዚህ ጋር ሌላ ከባድ ስህተት የተፈጠረው ምንድን ነው? እንደ ሚሊተሪያል ሳይንስ ወይም እንደ ዘብ፣ እንደ ወታደራዊ ስርዓት እንቅልፍ ይዞኝ ነው የጦር ካምፑ የተመታው ብትል፣ ዋርዲያ ወጥተህ እየጠበክ ወይም በቲም ወጥተህ አካባቢውን ዘግተህ እየጠበክ እንቅልፍ ልተኛ ነው እንዲወጣ? እንደ ወታደራዊ ሳይንስ እንቅልፍ ይዞኝ ካምፑ ተመታ ብትል፣ እንቅልፍ ይዞኝ ጦሩ ላይ አደጋ ደረሰበት ብትል እንቅልፍ ይዞኝ የመከላከያ ሰራዊት ዲፖ ተዘረፈ ብትል ራስህ ትገባታለህ። ምክንያቱም ከባድ ቅጣት ነው የሚጠይቅህ። እንደዚህ የሚባል ወታደራዊ ሳይንስ የለም። በወታደራዊ ሳይንስ ህግ ልትተኛ፣ ልትዝናና፣ ልትቀናጣ፣ ኢንጆይ ልታረግ አይደለም። ሙሉ ትጥቅ ይዘህ ተራራ ላይ የወጣኸው፣ ሙሉ ትጥቅ ይዘህ በር ላይ የተቀመጥከው ወይም የቆምከው፣ ያለ እንቅልፍ፣ ያለ እረፍት፣ ያለ ድካም፣ ያለ መዘናጋት ያንን ቦታ እንድጠብቅ ነው። ምክንያቱም ካምፕ ከሆነ ካምፕ ውስጥ ጦር ተኝቷል፣ ዲፖ ከሆነ ዲፖ ውስጥ ብዙ የጦር መሳሪያ አለ፣ ብዙ ሬሽን አለ፣ ብዙ አልባሳት አሉ። ያ የሎጂስቲክስ ቢሮ ነው፣ ያ ዲፖ የሰራዊቱን ሕልውና የያዘ ነው። እንቅልፍ ይዞኝ ካምፑ ተመታ። እሺ፣ ከዛ በቃ ብዙ ብር ተሰጥቶህ ምናምን ነገሩ ልትዋሽ ከዛ ምን አሉ አለቃው ቢናገር አሏቸው አለቃው ቢጠይቅ የጦር አዛዡም ጲላጦስም ሌላውም በቃ እዛ አካባቢ ያለ በቤተ መንግሥቱ ዙሪያ ያለው የፖለቲካ ሰው የጦር ሰው ቢጠይቅ እኛ እናስረደዋለን። ታስረደዋለህ። እንቅልፍ ይዞኝ ነው ብለህ ካምፑን አስመትተ የምጠብቀውን አበላሽተ በውትድርና ዝም ብለ ትታልፋለህ እንዴ? አትታለፍም። የመጀመሪያ ትያዛለ። ጦሩ ላይ አደጋ ቢደርስ ካምፑ ቢመታ የጦሩ መጋዘን የሬሽን ማጠራቀሚያው ቢቃጠል ወይ የፈንጅ ወይም የቦምብ አደጋ ቢገጥመው ወይም በሩምታ ጥይት በትልልቅ መሳሪያዎች ቢመታ የመጀመሪያ በቁጥጥር ስር ትውልና ትጠየቃለህ። እንደ ወታደር ቀላል እንዳይመስልህ። የሰፈር ዘበኛ ሮንድ እንደሚወጣ በየሰፈሩ ሁላ ምናምን ይዘያቸዋል። እንደሱ እንዳይመስልህ፣ እንደሱ አይደለም። ወታደር ነኝ ብለህ ነፍስን ሰተህ ስልጠና ወስደህ የመጨረሻው ማሰልጠኛ ፊልትር አልፈህ ፊልትሬሽን አልፈህ ከዚህ በኋላ ወታደር ተብላችኋል ሲባል መለዩ አድርገህ ታምኖብህ ትጥቅ ተሰጥቶ የሀገርንም የሕዝብንም የመንግስትንም ነፍስ እንድጠብቅ ተሰጥቶ እንቅልፍ ጥሎኝ ነው እኮ ብትል ማን ይሰማሃል? ትመረመራለህ፣ በደንብ ትመረመራለህ። ከዛስ ጉዳዩ ያንተ ውሸት ከሆነ ጉዳዩ ያንተ ድካም ከሆነ እንዲያውም በገንዘብ ተልእኮህን እሸጣለሁ ብለህ ወታደራዊ ሳይንሱን እሸቅጣለሁ ስትል ከሆነ ይሄ ነገር የተፈጠረው፣ ወታደራዊ እርምጃ ይወሰድብሃል። ወታደራዊ እርምጃ ሲባል ግራ ቀኝ ግራ ቀኝ ያልክ የምትሄድ ነው ይመስልህ? ግንባርክን ትባላለህ በጥይት። ሰራዊቱ ፊት በድብቅ አይደለም የምትገደለው፣ በሰራዊቱ ፊት መቀጣጫ ነው የምትሆነው። ለምን እንዴ? ጦሩ ነፍሱን አስይዞ ለሀገሩ እየተሰዋ ዕለት ዕለት እየወደቀ ያለ እንቅልፍ ያለ ረፍት ቤተሰቡን እንኳን ሳያይ በናፍቆት የሚኖር ጦር እያለ አንተ በገንዘብ ትደራደራለህ ታላግጣለህ እንዴ በመንግስት ላይ ታላግጣለህ እንዴ በሚለፋው ላቡን ጠብ አድርጎ ደሙን በሚያፈሰው ጦር ላይ ትቀልዳለህ እንዴ በሀገሪቷ ንብረት ላይ ትቀልዳለህ እንዴ አትችልም በህዝብ ንብረት ላይ ትቀልዳለህ እንዴ የጦር ሬሽን ማለት እኮ ለመከላከያ ብቻ ከሰማይ የወረደለት አይደለም ከእያንዳንዱ ዜጋ ከእያንዳንዱ ኪስ ከእያንዳንዱ መቀነት የተፈታ ሳንቲም ተጠራቅሞ ነው ለጦር ሬሽን የሚገዛው በጦሩ በጀት ላይ ቀልዳለሁ ብትል ትሰዋለህ። ራስ ግን ባርክን ተብለ በቅሌት ነው የምትሰዋው፣ በክብር አይደለም። ከባድ ነው። እዛ ቦታ የተፈጸመውን ነገር ግን ሳየው የታሪክ ፍሰት ወይም ያመዘጋገብ ችግር አለው ይሆን ብዬ አስባለሁ። ወይ ቆርጠው አስቀርተውታል። መጽሐፍ ቅዱሱ ሳይገባ እንዲህ የሚባለ የተደናበረ ወታደራዊ ነገር የለም። ወይም ደግሞ ነገሩ በሌላ መንገድ አልታየም ማለት ነው። እዛ እኛ እንነግረዋለን፣ ላለቃው ችግር የለውም፣ ሂዱ ብለው አሰናበቷቸው። እነዛም ወታደሮች እሺ በቃ ብለው ገንዘብ ይዘው ሄዱ። ምን አይነት ውትድርና ነው? ይህን የምትሰሙ ወታደሮች ካላችሁም የራሳችሁን አስተያየት ስጡ። የጦር መኮንኖች ካላችሁም እንዲህ የሚባል ወታደራዊ ሳይንስ የለም። እንዲህ የሚባል ወታደራዊ ተልእኮም የለም። ከዛ መጡና ገንዘብ ብዙ ሰጧቸው። ለምንድን ነው? ነው ዋናው ነጥብ። ተውት፣ ከወታደራዊ ሳይንስ እንውጣ፣ ርዕሳችን ስላልሆን። ምንድን ነው ከተባለ አይሁድ የኢየሱስ ክርስቶስን መነሳት ሕዝቡ እንዳያምን፣ ወደ አደባባይ እንዳይወጣ፣ እንዳይታወቅ፣ ትንሣኤ እንዳይታወጅ አስከሬኑን ወሰዱት። በቃ ሬሳ ነው እንጂ ወሰዱት። ምንም የተከናወነ ነገር የለም፣ ምንም አዲስ ነገር የለም እንዲባል በገንዘብ ሊሸፍኑት ፈለጉ። ነጥብ ይሄ ነው፣ ዋናው ነጥብ ይሄ ነው። የኢየሱስ ክርስቶስን ትንሣኤ አይደለም፣ የአንድን ሰው ምርጥ ጭንቅላት እንኳን በገንዘብና በአድማ በሐሜት ልትጋረደው አትችልም። ይሄን ጭንቅላት እግዚአብሔር ካስነሳው፣ ይሄን ጭንቅላት እግዚአብሔር ከለኮሰው፣ ለምድሪቷ ብርሃን ካደረገው፣ ከፍ ከፍ አድርጎ በተራራ ላይ ያስቀመጠው መቅረዝ ከሆነ ልትሸፍነው አትችልም። ምድርን የሚገለባብጥ አውሎ ንፋስ እንኳን አስነሳለሁ ብትል በአስማት አውሎ ንፋስ አስነስተህ ምድሪቷ ላይ ብትለቅ እንኳን እግዚአብሔር የለኮሰውን ብርሃን፣ እግዚአብሔር የለኮሰውን ሻማ፣ እግዚአብሔር የለኮሳትን ፋና ልታጠፋት አትችልም። ትልቁ ነገር ይሄ ነው። ዛሬ ላስተላለፍ የፈለግኩት ትልቁ ነገር ከትንሣኤ በኋላ እንደዚህ ስንገናኝ የሰቀሉት አላረፉም። ትንሣኤውን እንኳን አለማመን አንድ ነገር ነው። ጭራሽ እንዲነገርም አይፈልጉም። ትንሣኤውን በገንዘብ፣ ባሻጥር፣ በውሸት፣ በሌላ አድማ ሌላ ጥራዝና አጀንዳ በማዘጋጀት፣ ሌላ ፋይል በማዘጋጀት ምን አደረጉት? ሊዘጉት ሊደፍኑት ፈለጉ። የኢየሱስ ክርስቶስ ትንሣኤ ግን ተዳፍኖ አልቀረም። ይሄንን ወደ ሕይወታችን ስናመጣው ብዙ ሰዎች የእኛን ጥሩ ዕድገት፣ የእኛን መልካምነት፣ የእኛን መንፈሳዊነት የእኛን የአገልግሎት መንገድ የቤተ ክርስቲያኑቱን ስርዓት የቤተ ክርስቲያኑቱን ጥንካሬ በአድማ በገንዘብ በጣም በከባድ በጀት በልዩ ቲፎዞ በውሸት ወሬ ምን ሊያደርጉት ይፈልጋሉ? ሊያዳፍኑት ይፈልጋሉ። ግን አይዳፈን። ይሄን እወቁ። እኔ ብዙ ሰዎች ስለ ሃይማኖታቸው ሲከራከሩ ያሉ ሲጨቃጨቁ፣ በቃ ይሄ የደም ሥራቸው እስኪገታተር አንዳንድ ሁሉ ይነስረዋል። የተናደደ በቃ በአፍንጫው ደም እስኪወጣም ይከራከራል፣ ይጨቃጨቅ ይሄኔ እኮ እንደዚህ ነው። አንተ የምትከተለው እምነት የምታመልከው አምላክ እግዚአብሔር ከሆነ የተነሳኸው ትንሣኤ በኢየሱስ ክርስቶስ በኩል የሆነው ዘላለማዊ ትንሣኤ ከሆነ በአፍንጫህ ደም እስኪመጣ ድረስ ጨጓራህ እስኪደማ ድረስ አንጀትህ ቆስሎ በሽተኛ እስከምትሆን ድረስ ናላህ ዞሮ አእምሮህን እስከምታጣ ድረስ ለምንድን ነው ከዋልጌዎች ጋር የምትጨቃጨቀው? እነሱ በብዙ ቲፎዞ በብዙ ወሬ በብዙ የውሸት ቃል በብዙ ሰነድ በብዙ ቲፎዞ በብዙ ጋጋታ ምን ማድረግ ይፈልጋሉ ያመንከውን እምነት የተቀበልከውን ሕይወት የምትኖርለትን ዓላማ ማዳፈን ይፈልጋሉ እሱ ዓላማ የእግዚአብሔር ከሆነ የምትከተለው በትክክል ይሄንን ከሆነ ሰዎች በገንዘብ ሰዎች በአድማ ሰዎች በጉልበት ሰዎች በሽንገላ ምን ሊያደረጉት አይችሉም ሊሸፍኑትም ሊያጠፉትም ሊደመስሱትም አይችሉም። ለምን? ኢየሱስ ክርስቶስ ራሱ እኔ ምንድነኛ አለ የዓለም ብርሃን። ይሄንን ብርሃን ፍጡር አያጠፋውም። ይሄንን ብርሃን የምድር ኃይል አያጠፋውም። ብርሃኑ ለዘላለም የበራ ነው አለቀ። ላስተላልፍ የፈለግሁት ይሄን ነው። አሁን በክርስትና ውስጥ ብዙ ጭቅጭቅ አለ። ብዙ ጫጫት አለ። ልክ ነው፣ ልክ አይደለም። አንዳንዱ ኢየሱስ የተነሳው ባስማት ነው፣ አንዳንዱ እንዳይሞት የሚያጠነክር መድኃኒት ወስዶ ነው፣ አንዳንዱ የሆነ ነገር ግተውት ነው። እኔ ለኢየሱስ አይደለም፣ ለአንድ የተከበረ ትልቅ ሰው፣ ለሚታወቅ ሰው እንኳን የማይመጥን ብዙ ጸያፍ ነገር ሲነገር እሰማለሁ። በግልጽም ያለ ብዙ ነገር ነው የሚባለው። ሰው መልስ ለመስጠት ለማሳመን አቤት ይጮኋል። ለምን ትጮኋል? ሐዋርያት በእነዚያ ሴቶች መልእክቱ ከተነገራቸው በኋላ ወደ ገሊላ ሂዱ እዛን እንገናኝ ተባብለው ወደ ቀጠሮ ስፍራ ሄዱ እንጂ ተመልሰው ጭፍሮቹ ያወሩትን ውሸት ልክ አይደለም ብለው ሊያስተባብሉ አልመጡ ለምን እነሱ እውነተኛውን ብርሃን አይተዋል እውነተኛውን ትንሣኤ ተቀብለዋል አይተዋልም ትክክለኛው ህይወት ላይም ቆመዋል አለቀ ክርስቲያኖች ይሄ ይግባችሁ በእግዚአብሔር እናምናለን ያላችሁ ሰዎች የምትሉ ሰዎች ይግባችሁ አትጭቃጨቁ ብዙ አሻጥር ይሠራል። አሁን በጣም ብዙ ክርስትናን ለማጥፋት ይሄ በክርስቶስ ኢየሱስ በኩል የሆነውን የእግዚአብሔር ማዳን፣ የዘላለምን ሕይወት ይሄ የሰዎችን ሀያልነት በተለይ ከሞት በላይ የመሆንን ትልቁን የትንሣኤን ኃይል ሰዎች መሸፈን ይፈልጋሉ። በነገራችን ላይ ትንሣኤ ከሞት በላይ የመሆን ብቻም አይደለም። በብዙ ነገር ላይ ሀያል የመሆን ነው። በብዙ ነገር ላይ የትንሣኤው ብርሃን እኮ ቀላል አይደለም። በምንም ነገር ላይ፣ በክፋት ላይ በአምፅ ላይ በአድማ ላይ በዝሙት ላይ በንጥቂያ ላይ በድህነት ላይ በድንቁርና ላይ ሀያል ትሆናለህ። ትንሣኤው ይዞት የመጣው ሚስጢር ቀላል አደለም። ሰዎች ይሄንን ምንጭ ሊደፍኑ ይሄንን ብርሃን ሊጋረዱ ሲሯሯጡ፣ እኛም አይሆንም ብለን ስንከላከል፣ በብርሃኑም ሳንጠቀም፣ በህይወትም ሳንኖር፣ ትንሣኤያችንንም በእጃችን አድርገን ሳናረጋግጥ ህይወታችን እያለፈ ነው። በቃ ትልቁ ሁሌ የሚቆጨኝ የሚገርመኝ ከአይሁድ ድንቁርና በላይ በውሸት ሊሸፍኑ የፈለጉትን የህያው መንፈስን ሀሳብ ሊሸፍኑ ከፈለጉት ድንቁርና በላይ አይ ልክ አይደለም ብሎ የሚከላከለው ድንቁርና ደግሞ በጣም ነው የሚገርመኝ እኔ ስለ እምነቴ ከአንድ ሰው ጋር ተከራከሬ አላቅም ለወደፊትም አልከራከር ለምን የሆንኩትን አውቀዋለሁ የምሆነውንም ተረድቻለሁ ከማንም ጋር አልከራከርም ካልገባህ ተወው በገንዘብ እሸፍናለሁ ብለህ የኔን ትንሣኤ በገንዘብ ልትሸፍነው አትችልም። የኔን ህይወት በአድማና ባሉባልታ ልታጠፋው አትችልም። ለምን እከራከርሃለሁ? አልከራከርም፣ አለቀ። ስለዚህ ዋና ላስተላልፈው የምፈልገው መንገድ ይሄን ነው። ክርስትናን ብዙ ኃይሎች በገንዘብ በተለይ ኢትዮጵያ ውስጥ ያለን ክርስቲያኒቲ በተለይ በተለይ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን እንቅስቃሴ ህልውናዋን አሰራሯዋን ስርዓቷን ጥንካሬዋን ለማፍረስ የሚካሄድበት ርቀት ቀላል አይደለም። በግልጽ ነው የምናውቀው። በእርግጠኝነት ግል ልንገራቸው። ትንሣኤው ከገባቸው መቃብሩን የዘጋው ድንጋይ በምን አይነት ኃይል እንደተንከባለለ ከተረዳቸው ኢየሱስ ክርስቶስ በሞቱና በትንሣኤው በኩል የሆነልንን እርስት እንደተረከብን ሰነዱ እጃችን ላይ እንደሆነ ካረጋገጥን በግልጽ ልንገራቸው። ዓለም አይደለም፣ ይቺ ትንሿ ምድር አይደለችም፣ ሰማያት ተጨምረው እንኳን በዚህ ላይ ቢያምፁ አያምፁም እንጂ ይሄንን ብርሃን ሊያጠፉት አይችሉም። ይሄንን ትንሣኤ ዳግም ወደ ሞት ሊመልሱት፣ ወደ መበስበስ ሊያመጡት፣ እንዳልተከናወነም ሊዘጉት ወይም ሊያጠፉት አይችሉም። በቃ ለቀ ልባችሁ አይድከም፣ ክርስቲያኖች እባካችሁ፣ ይሄ ዓለም እንደዚህ ነው። በቃ ሲያጨቃጭቅህ ሲያከራክርህ አይሆንም ብለህ ስት እንዴ ከእግዚአብሔር ኃይል በላይ መቃብሩን ያንቀሳቀሱት ሐዋርያት ናቸው እንዴ? ሴቶቹ ናቸው እንዴ? የከተማው ሰው ሆ ብሎ ወጥቶ በፍጹም መሆን የለበትም ብሎ ነው እንዴ? አደለም፣ እኮ የራሱ የእግዚአብሔር ኃይል ነው ያንቀሳቀሰው። ታዲያ ያንን ኃይል ስትቀበል አንተን የሚጠብቅህ ስለአንተ የሚቆመው ማን ነው? አንተ ነህ እንዴ? ቴክኒካል ክርስቲያናዊ ደህንነትህን ለማስጠበቅ አትጩህ አትሩጥ። በእምነት ጸንተህ ቁም። ዝም ምበል። ዝምታህ ራሱ እኮ ያ መቃብር ነው። ክፉዎችን ይውጣል። ሀያላን ደግሞ ተነስተውበታል መቃብሩ ሁለት ስራ ነው ያለው መቃብሩ ደካሞችና አመፀኞችን ይበላል ይቅማቸዋል እንደ ቆሎ ሀያላን ደግሞ ፈንቅለውት ይነሳሉ በቃ ከተነሳው ወገን ከሆንክ ወደ መቃብር ለሚወርዱት ለአቅመ ቢሶቹ ለምንድን ነው አቅመ ቢስ መልስ የምትሰጠው ወድቀሃል ከትንሣኤ ወገን ከሆንክ ልብህ አይድከም መቃብርን ፈንቅሎ ለዘላለም ሕያው የሆነ ህይወት ከተሰጠህ በገንዘብ በአድማ በቲፎዞ ከሚደራደሩት ጋር አትጨነቅ። አሁን ብዙ ትምህርቶች አሉ ሚዲያ ላይ እጅግ በጣም ብዙ የሚመስሉ በጣም የዋህና በቃ ያልበሰሉ ሰዎችን ገልብጦ የሚያበላሽ ማለት ነው። የሚገርመው ነገር ክርስትናን ወይም በክርስቶስ ኢየሱስ የተገኘውን የዘላለምን ሕይወት ሰዎች አበላሽተው ወደ ራሳቸው እምነትና አስተምሮ የሚያፈልሱትም ለመጥቀም አይደለም፣ ትውልዱን ለማጥፋት ነው። በሁለተኛ ደረጃ ቢዝነስ ነው። ሶስተኛ በቀል ነው። በቃ በቀል ደግሞ የዘላለም ጥፋት ነው። ለእነዚህ ልብህ አይድከም። በቃ ያን ኃይል ከተቀበልክ እርግጠኛ ከሆንክ አትከራከር፣ ዝም በለው። የራስህን ሕይወት ኑር። ዝምታ ትልቁ ኃይል ነው። ራሱ ኢየሱስ ክርስቶስ በሚንጫጩት ፊት፣ በጲላጦስ ፊት፣ በሄሮድስ ፊት ዝምን ያለው። ብዙ ጥያቄ ጠየቁት፣ ብዙ አረጉት። በሚያፌዙትም በሚያደንቁትም በብዙ መንገድ መስቀለኛ ጥያቄ ጠየቁት፣ ዝም

ይህንን ባደረጉት ፌዘኛና ቀልደኞች ፈገግ እያል እንደገና በክርስቶስ ኢየሱስ የዘላለም ሕይወት ደግሞ እየተደሰትን በሰላም እንኖራለን። አመሰግናለሁ። የትንሣኤው ጌታ ክርስቶስ ኢየሱስ የመዳንን ምስጢር ያከናወነው አባታችን አብ ወደ ምድር መጥቶ ያስተማረን እየመከረ የሚያሰለጥነን የመንፈስ ቅዱስ ኃይል አንድ አምላክ ለሚሆን ጌታ ለቅዱሱ ክብርና ምስጋና ይሁን። ይበቃናል። ለዛሬው ላይ ጨርሰናል። በተወደዳ አክብሮት እኔ ወንድማችሁ ልጃችሁ አለማየሁ ነጋሽ ሰላም ብያለሁ። ደህና ሁኑልኝ። የዘላለም ትንሣኤ በእኛ ላይ ሆኗል። አሜን